ልጆች እና ወጣቶች ናችሁ፣ ሁለታችሁም ደግሞ የገፋችሁ ቆንጆች ናችሁ። ጥሩ ልጆች ወርዳቸው ብነት ለመናገር በቃ ጥሩ ጊዜ ያሳልፋቸው ይመስለኛል። ሳያችሁም እና በቃ ወጣትነትን ጥፋት ነው ወይ መጥፋት ነው ወይ መማሪያ ነው ተምራችሁበታል ሁለታችሁም እና ልጆቻችሁ ዘልጆቻችሁ እኔ ማን እንደገረመኝ ታውቂያለሽ? የእንትና ሚስት የነዋይ ሚስት አይተ እና ዋይ በዚህ ልክ እንዴት እንትን ልትሆን ቻለች? በቃ ማለት ኢንተርቪዋን አን ሰምቼው፣ በቃ ማለት የሆነ ነገር በቃ ገብቷታል የሚል ነገር ገባኝ። ገባሽ በቃ ማለት ምንድን ነው የሚያከራክራውም ከመጣላት አለመጣላት አይሻልም ወይ የሚለው ነገር ገባሻል። በቃ በሰላም የው ተለያዩ ምናም ምንም ዋጋ ምንም አልከፍልባት፣ እንደውም ትመሰገኝበታለሽ እንጂ ምንም እንትን አትይበትም እና እሷ እኔ ሁሌ ታስገርመኛለች እና እንትናም ደግሞ በተለይ ማናት የን አሁን ያሉት የገኒ ፋሚሊ የፈለገ ነገር ተበዳዳይ ይ ኖ ኖ ኖ እኔ እንደውም ከነሱ የነዚህ ነው የገረመኝ፣ የገኒና እና የሰውየው ማለት ነው በገኒ በኩል ደግሞ ሴትዮዋ በጣም ትደነቃለች እኮ። ልልሽ የፈለግኩት ምንድን ነው ታውቂያለሽ? የፈለገ ተበዳድሉ ምን የሚባባሉ ምናምን በቃ አለቅ። ከዛ በኋላ ግን አይተሽዋል? ልጆቹ ሰላም አይተሽዋል? እነሱ አሁን ሰላም፣ እነሱ ተበዳድለው። አንደኛ እሷ መደነቅ አለባት በደንብ ማለት ነው። ምክንያቱም እኛ የምናውቀው የለም እሷ የምታውቀው ነገር ሁለቱ የሚተዋወቁት አሉ ግን ምን ያህል በቃ አሁን በቃ እኔ እንደዛ ቢሆን እኔ ደስ ነው የሚለኝ። የራስሽን ላይፍ ትኖሪያለሽ፣ ግን በቃ አንቺ እና የልጆች እና ሰላም ስታገኝ እነዛ ልጆች ምን ያህል ደስተኛ እንደሆኑ በቃ እሱን ነው የምታስብ። ምክንያቱም በቃ ፊታቸውን ስታዩ በርዝዴ ሲያከብሩላ እኔ እንዴት እንደምከታተላቸው በቃ በቃ ስለዚህ እንደዚህ ምናምን ሳየው ኦፍኮርስ፣ ምንም ነገር በቃ ተለያይተሽ እራሱ ልጅ ላይ ምንም ነገር ሳይድ ኢፌክት የማይኖረው ያ ነው። ምክንያቱም ጥሩ መሆን ነው። ብትታይ ወይ ብትጨቃጨቂ ምናምን ምናምን ሌላ ተአምር ነው ይመጣ ልጆቹም ሰላም አያገኙ፣ አንቺም ሳም አታገኙ። ሌላ ደግሞ ሌላ ሬሌሽንሽፕ ውስጥ ብትገቢ ሰላም ሽን አታገኝ ሄዱትና ቂም ይዛሉ ደግሞ እያደጉ ሲሄዱ ቂም ይዛሉ። አሁን እኔ ገባ በፊት ላለምን ነገር በጣም እቆጠባለሁ፣ ግን መስማታቸው አይቀርም ከሰው። አሁን አንተ አንድ ነገር ብታደረግ ሰው ቁጭ በተለይ ደግሞ የሶሻል ሚዲያ ሪኮርድ ነው ገባክ? አይ ከዚህ በኋላ ማ በቃ እናት ማን እንትን እያለ ምንም ከዚች በኋላ ወጥሽ ማንኛውም ያጣላም ነገርም የለንም፣ ምንም የለንም፣ የሚያከራክርም የለም። አንዳንዱ እንደዚህ ሲመጣ ስብለሽ መሸኘት ነው። ሰላም ቃ እግዚአብሔርን እኔ አሁን ስራዬ ድክም ብሎ ይለጥ ተነስቼ ወደ ይሄ ንጹህ አይምሮ ማለት ነው። ከዛ ልጆቼ ፋ ፋይ ሲል ይደውላሉ፣ ከነሱ ጋር ያዋራለሁ፣ እጫወታለሁ። ልጅ በልጅነት አሁን ደግሞ ያድጉላል አሁን እኮ እንዴ፣ በህይወትሽ ምን ቁጭ ብትኝም እንደሆነ ታውቂያለሽ። በቃ አሁን እንትና ትልቁ እንትና ያለው ነገር ትዝ ይለኛል። በቃ ይታይበታል። ማነው አብዱ ኪያር አብዱ ኪያር ኢንተርቪው ከሰማሽው፣ ይሄ ታይም ካለፋቸው አስራ ሶስት አስራ አራት የራሳቸውን ሩም መዝጋት ከጀመሩ በኋላ

እኔ በቃ የምፈልገው እንደዚህ እንኳንም ወለድኩ ምለው በቃ ይሄ ድሜሪ አሁን ኒኮ ከአንድ አርባ እስከሚሞላኝ እነሱ አዳድገው እኩዮቼ ከጎን የሚቆም በቃ አብረሽ የሆነ ጂም ስቴጂ ምናምን ያለው ነገር ምናምን ደስ ይላል፣ ማሚ ምናምን ናት ማረግ ማድረግ ነው። አሁን እንትኖቹ ማሳመር ነው። ከዚህ ለትምህርት ቤታቸው ምናምን ነው ጥሩ ትምህርት የሚያገኙበት ምናምን እሱ ላይ ጫን ነበረ፣ ጫን ነበረ፣ ትርፍ ሰዓት ንዳ፣ ትርፍ ሰዓት ንዳ፣ አረ መች መች እናርፈዋለን ብለሽ ነው እስቲ አንድ እኔ ምለው እግዚአብሔር እስቲ ይጨመርበት። ገባሽ እኔ ዋናው እንትን ይሄ እንደዚህ ድርቅ የሆነ ነገር እንትን ምናምን አሉ ድም እንጂ በቃ ያለውን ነገር ተባብረሽ እዚህ ምድር ላይ አምጥተሻል። ኦልሬዲ በፍቅር የተነጋገርሽ ብዙ ነገር የምታደረጊበት ነው። ከዛ ውጭ አንድ ያሉሽ ቀሪ ሀብቶቼ ለእኔ እነሱ ናቸው። ይዛቸው ደግሞ ላፍ ቫኬሽን አሁን ትምህርት ሲዘጋ ትምህርት ይዘጋ ትምህርት ሲዘጋ፣ በጣም ትልቁ ጎበዝ ነው። ትምህርት አስጠኛ ያለው ትልቁ አሁን ምን አይነት ጎበዝ ልጅ ነው ነው። ኢትዮጵያ ይዣቸው ይሄዳሉ። ስ ካልሆነ መስጠቀር እኔ የምፈልገው በቃ አንድ ለእኔ አሁን የቀረች ስኬት እሱ ነው፣ በቃ ምንሳ መታ ብታያቸው ወይ ደግሞ በወስዳቸው እና በታያቸው ማሚ ከሱ ነው። በቃ ደስ የሚል የለም፣ በቃ ከዚህ በላይ ምን አለሽ? ከእናት በላይ ሄደሽ እና ብታያቸው ደስ ነው የምላቸው፣ በኢየሱስ ወይ በጣም አንድ

ሙቀቱስ ሙቀቱ አንቺም ደግሞ እንደው በእናትሽ እንትን ብትይ ጥሩ ነው። ያው እንግዲህ ብትፈጪ ሶሻል ሚዲያ ላይ ያለውን ነገር እንደው የምሬ ነው እንደ እንደ ታናሽ ወንድም፣ አይ ያው አንዳንድ ሰው የሆነ እኔ የምለው ሁልጊዜ ጊዜ ደጋግሚ። ሰው ሲገባው ይገባል፣ የሆነ ሰዓት ሁሉም ይተወዋል። በቃ በራሱ ሰዓት እንደዚህ እንደነበረ እኮ የሚቆይ ምንም ነገር የለም። ሁሉም ነገር ነገ አዲስ ነው ምናምን የሚሆነው እና የሚቀር ነገር

አትላንታ ነው አለ አትላንታ ይዘን ባለ አሁን አትላንታ አይደለም እዛም እየዘነበ ነው። አይገርም ሌላ ስቴት ነው አትንገር እዚህም ጠባቂ አለብን ነገር በን ነገር ምን አሁን ጅጅ ማርያም ምንም ነገር እንትን እንደማልታውቅ እኔ አልፈራ እግዚአብሔር ፈጣሪ ነው እስካሁን ሚገስት ነገር ስለጠበቀ መፍራት ሳይሆን አለ ማለት ከድሮም እንዲህ አይነት ነገር የለብኝ። ሚካኤልም ይሄ እንደዚህ ሴት ምናምን ምናምን እኔ ካላመንኩበት እግዚአብሔርን ሴት ምናምን ወፍ ከእኔ እንደዚህ ራሱ ታውቂያለሽ፣ በቃ አይሞላ። አይ እኔ ወፍ እንደዚህ እዚህ ሴት ምናምን ችግር የለብኝ። ኢትዮጵያ አሁን ፉንፉን አትበሉ። ሴቱ ግን በጣም አስቸጋሪ ነው። ትላንትና እንዴ ኧረ በስመ አብ። በውስጥ ማይጽፍ ሰው የለም። ሴቱ ግን በጣም ተበላሽቷል። ትናንትና ምን ሆነ መሰለህ? አንድ ልጅ አለ እዚህ እና እንትን ነው ኢንጂነር ነው እንደዚህ ኮንስትራክሽን ምናምን የውዳል ይሰራ የውስጥ አርኪቲክ ነገር መጣና ሲያወራ ከስር ሲመጣ ገና ጂጂዬ፣ እኔ ኢንግላንድ ነበረ የምኖረው እና አሁን ግን ወደ አሜሪካን ሂጄ ለምን ከአሜሪካን ስለው ለልጆቼ ብዬ ልክ እንዳንተ ለልጆቼ ብዬ ሳያድጉ እና እዚህ ናቸው ልጆቼ እሱ ኢንግላንድ ነው የተማረ ለዚህ ነው ለውጭ የመጣሁት ብሎ መጀመሪያ ደስ የሚል ስለራሱ ላይፍ ተናግሯል። ከስር እንደሚሉት አኛ ፍሬ ተሳቀጤ ልሞት አግብተዋል ወይ ጠይቄው ተናግሯል እኮ ስልኩን ተቀበየው ለምን ስላቸው መልኩ ያምራል ወይ አንቺ ጥበሽ ወይ እኛ እንትበሰው እንደዚህ ነው የሚጽፉት። በቃ ሴቶቹ ረብዩስ እንዴት ተፋፍራል። ብዙ አ በተለይ እንደዚህ አሁን ሲንግል ነኝ ምናምን ካልሽማች አረ ሚስት አለኝ ሚስት አለኝ እኮ ነው ያለው። ሚስት አለኝ ለሚስቱ ብሎ እኮ ነው አሜሪካን ሄደው። ሚስት ያለውን ሰውማ ይወዳሉ ነው። አረ ስማ አረ በፊት በፊት ልክ ስትታይ እኮ ማንም ቼክ አያደርግሽም ልክ ተጣርቀሽ ቤት ገብተሽ ምናምን ሰላም ሆነሽ ፋፈሽ ስቲ፣ እግዚአብሔር ውስጥ ደውሎ ማያውቅ እኮ ነው ይደውሉ። እና ጆጂ እንዲ እግዚአብሔር ለፈተና ነው ነው የምለው በቃ እኔ ምናምን ልክ ተጣርቼ እኮ በቃ ወጥቼ ማንም ሰው ቼክ የማያደርግሽ ማለት ነው። ልክ ቤት ገብተሽ በሰላም አንድ ቀን ሳታድሪ ደውሎ ማያውቅ ነው።

እንደዛ ምናምን ሳኔ በተፈጥሮ እኔ እንደዚህ ቅልቅል ምናምን ከሴት ሴት እንደዚህ መቀያየር ሰው ምናምን አይደለሁም። ተፈጥሮ ነገሩን ነው የምልሽ። እንደዛ ቢያረገን ማንም ሰው ቢመጣ እኔ የሆነ ሰው ከተመችኝ ያንን ማጣጣም ነው ደስ የሚል። ያንን ቆንጆ አድርገሽ ይዘሽ ክሽን እያደረግሽ ፈሰስ እያደረግሽበት የምር ምንም እንትን የለውም አንድ አይነት ነው ሙሙሙ አንድ አይነት ነው ሴቱ ግን ሴቱ ግን እራሱ ይጠይቃል እንዴ እኔ በእግዚአብሔርን በተለይ እዚህ ምናምን አንዳንዶቹ አሉ እንደዚህ እንትን ማለትም በቃ የሆነ ነገር ከአንቺ ጋር በይ እንደ መጠጥ ቤት ምናምን ስትገናኝ አብሮሽ ምናምን እንደዚህ ምናምን የሚያለቅሱላል እግዚአብሔር በቃ አብሬ እንትን ካላልኩ ምናምን እንደዚህ አብሬ ካል ማለት ግልንሳንቺ ደሞ እንትን ካላልኩሽ በቃ የለም አው በቃ እንትንሽ እንትጠቅመው ከአንቺ ጋር በቃ ይሄ አገሩ እንትን ያለ ነው ከአንቺ ጋር የሆነ ነገር ማድረግ ይፈልጋሉ። በተለይ ይሄ ክፍተትሽ እና እናይተው ምናምን እኔ እንኳን ሚስትህን አውቄ አይደለም እንኳን ሚስትህን አውቄ አይደለም እግዚአብሔር ምስክሬ ነው። አካባቢ ላይ እራሱ ሚስት እንዳለ ሳቅ እራሱ ይቀፈኛል። አረ ብቻሽን ወጣ ካልሽ ችግር ነው፣ እናትዬ በዚህ ሰዓት እኮ አሁን በቃ ንትኑ ይሄ ሲንግል የበዛበት አለም ነው የሚመስለው እኮ ችግር ነው። እኔ ብሞት ብሞት ምን እንደሚያስጠላኝ ታውቂያለሽ? አሁን የአንቺ ጓደኛሽ አካባቢሽ የምትተዋወቂው ሰው ምክንያቱም ነገ እኔ እኮ ባልሽ እንዲያርጊዋሉ ምና የሚለው ወሬ እንዳይመጣ በጣም ነው የምጠነቀቅ እግዚአብሔር አልወድም ራሱ። እኔ የሚተዋወቅ ሰው ወይ የእኔ ሚስቴን የሚያውቃት ሰው ወይ ጓደኛ ወይ እንደዚህ ምና ምና ደስ አይለኝም። በቃ ይሄ ምንም ነገር ትምት ራሱ ከማታውቂው ሰው ጋር በቃ ማያቀሽ ምንም ከማትተዋወቂው ሰው ጋር የሆነ ይሻላል እንጂ ይሄ አጠገብ ሰው ካለ ሰው ጋር ምናምን በዛው ከተማ ውስጥ ራስ መልከስ ከስራስ እንዴት ያሳፍራል። አረ ወፍ የለም የሆን እናትዬ፣ ይህ ኢትዮጵያ እስከሚሄድ ነው የምጠብቀው እናትዬ። አንደኛዬ ኢትዮጵያ ሂጂ ይሻላል እንጂ እዚህ በታ ላይ በሽተኛው ነው የሚበዛው። ብታይ በቃ እንደዚህ እኔማ የሆነ ፊታቸውን አይተሽ ያስታወቁሻል በቃ

አዘፋፈናችሁ ምናምን እራሱ ያስታወቃል። አዘፋፈናችሁ ራሱ ያስታወቃል። ጎበዝ ተማሪ እኮ ነሽ። ብታያት እስኪ ጎበዝ ተማሪ ደግሞ ብታያት፣ ልቧ፣ ብታያት ንጹህ፣ ሚስኪን ብታያት፣ ሚስኪን የመጨረሻ ሚስኪን። በቃ እንዲሁ አይተሻት ምናምን አንድ ቀን ብታሳልፈታት የሆነ አንዳንድ ሰው እኔ እግዚአብሔር ቤተሰብ ነው ያሳደገው ምናምን ነው ምናት ትምህርቱ ላይ ፎከስ እንድታረግ እንድታደረግ ምናምን በጣም እንዴ! ገና ሀያ ሁለት አመቷ ግን በቃ አናፈሱት አልኩሽ። ኧረ አንዳንድ ደው ብሎ የኛ ህዝብ እኮ ደስ የሚለኝ በቃ ከመሬት ተነስቶ እኮ ኮንግራ የገዛ የራስሽ ኮንግራ ምን አይልሽ። አምስት ልጅ አለው እንዳሉት እኮ ነው የሚሆነው። አምስት ልጅ አለው ስትል አምስት ልጅ አምሽም ልጅ አለው ስትል አምስት ልጅ አለው አሉ። እናርፍ በቃ ትንሽ ነገር ነው። ግን እኔ ፒፕሉንም እንደማልፈርድበት ታውቂያለሽ። በቃ የሰማውን ልክ እንትን ነው በቃ ይሄ ጥንቅቅ አድርጎ ነው የሚይዘው። ስለዚህ አሁን እንትና አሁን የጂቺ ማናት እንትና ባል የጉቺ ባል ከሌላ ሰው ጋር አሁን ትፋተው ቢያዩት ቢያዩት ማለት ነው እንደዚህ ምናምን በቃ ይጅ የጉቺ ነው ነው በ የኛ ህዝብ አንድ ባየው ነው ሶሻል ሚዲያ ላይ ማምጣት ጥሩነቱ በቃ ያ ነው። አሁን እኮ ኔ የደንብ ሄድ ማለት ነው። በቃ እንደዚህ ዲሲ ምናምን ፍሬንድ ምናምን ይሄዳል። አዎ በቃ የእሷ ባል ነው ነው እንጂ እሷ ኦልሬዲ ተፋታ ከእኔ ጋር ተፋታ ሌላ ጠብሳ እየኖረች ነው ምናምን አይሰሙሽ ፒፕሉ

ግን አሁን እንደዚህ ጥሩ ነገር ላይ ምናምን ከደረስሽ ግን በአንድ በኩልም ግን ጥቅም አለ። አሁን በቃ በተአምር ይሄ ሰርቄ ልብላ ምናምን የሚባል ነገር የለም። ሶሻል ሚዲያ ላይ ከወጣሽ አንድ ጥሩ ነገር ካለው እንደ አንተ ኧረ መቶ እንደዚህ ነው የሚሉሽ። እኔ አንድ አንድ ጊዜ የሆነ ክሊፕ እንደዚህ እየሰራን ምናምን ከሴት ጋር እንደዚህ አብረውኝ ከሚሰሩ ጋር ቁጭ ብዬ ተለቅ ያሉ እኮ ናቸው አንተ ማሚ ይባላል አይደል፣ እ ምን ትሰራለህ? ስ አረ ፍሬንድ ናቸው እንደዚህ ሙዚቃ እየሰራን ነው ምናምን በቃ ሰው ያመነውን ነው የሚያምኑ። እና በአንድ በኩል ጥሩ ነገር አለው በአንድ በኩልም ደግሞ አረ ይቅር ኢየሱስ። እኔ የምመክራችሁ በተለይ ሚዲያ ላይ የምትታወቁ ሰዎች ሁሉ ነገራችሁ በቃ ፕሪቫት አርኩት፣ እናንተ ወጡ ስራችሁ ስሩ በቃ ይቅ፣ እንዲሁ ነው የሚያጠፋ አሁን እንደዚህ ሶሻል ሚዲያም ደግሞ እንዳንቺ ልጅ ደግሞ ደስ ይላል እነሱ ዩቱበሮች ናቸዋል። እነሱ ሪስፔክት እኔ በጣም ነው የአንቺ ልጅ ባይዘወ አድናቂዋ በጣም ሪስፔክት እዚህ ላይም ስለምናገኙ ጎብዞች ናቸው። መልስ እንኳን ያሰጡን ኢንስተግራም ላይ ሲጠረች እንደዚህ ስራ ነገር እነሱ እነሱ በጣም ይለያሉ በነገራቸው። ጎበዝ ልጅ ናት በጣም ደሞ አስተዋይ በጣም ማት ገና ጩጬ ነች አይደል? እሷም ሀያ ሁለት ምናምን ትሆነን ሀያ አራት አንስት

ታያለሽ የሆነ ነገር ግን ተራርመሽ ከተላለፍ በደንብ አለ። ካሜራ ስላላየው ነው በደንብ ሁሉም ቤት አለ፣ ልጅ ያለበት ቤት በደንብ አለ። ህይወት ጋር የሚሯሯጡ ፋይት የሚያደርጉ እድገት የሚፈልጉ በዚህ አለ፣ ሁሉም ጋር አለ። እንዲያውም የባሰ ሊኖር ይችላል። ግን እነሱ ቢሞቱ ቢሞቱ አያወጡትም የሰው ነገር የማይቀበሉምም ኢቨን ራሱ በጣም ጎበዝ ናስሷል

ምንም ነገር አታረግ፣ ትማራለች፣ ትሰራለች፣ ልጆቿን ተሳድጋለች። እሱ ይሰራል፣ እሷ ስትማር ልጁን ይጠብቃል። ራሱ ጓደኛ ራሱ በአመት አንዴ ነው የሚገናኘው፣ በአመት አንዴ ቤቱ ያስታውቃል፣ ያስታውቃል። በእውነት እኔ የሆነ እንደዚህ አሁን እንደዚህ የሆነ ጊዜ ያያቸዋለሁ እንደዚህ ሶሻል ሚዲያ እንደዚህ ምናምን ላይ ምናምን ሳይ በቃ በጣም ጥሩ ነገር የሆነ በውስጥ የተገነባ ነገር እንደሆነ ያስታውቃል። ምክንያት የልጅ ነገር ሳይሆን የበሰለ ነገር እንዳላቸው ያስታውቃል። በጣም ጎበዝ ነው። እኔም ደግሞ ጓደኛ ለረሰ የቤት ውስጥ መንጀላቸው ምናምን ምናምን ነገር የሚያበድ ነገር አየችው ደግሞ እሷ በቃ